ሰላም ሰላም፣ እንዴት ናችሁ? ትግስት ነኝ እኔ ያለው፣ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ እጅግ በጣም ተወዳጅ የሆነ የጸጉር ውህድ ይዤላችሁ መጥቻለሁ። እናንተም እንደምትወዱት ተስፋ አድርጋለሁ። ይዤላችሁ የመጣሁት እንግዲህ እዚህ ፎቶ ላይ እንደምታዩት ሶስት ሙዝና ሁለት እንቁላል ይዤላችሁ መጥቻለሁ። እኔ ሙዙን ሶስት ሙዝና በጣም የበሰለ ነው እጅግ በጣም እንደምታዩት ብስል ያለ ሙዝ ነው፣ እና በጣም ደግሞ ትልልቅ ናቸው። እኔ ጸጉሬ ብዛትና ርዝመት ስላለው ነው ያ ያደረኩት እናንተ እንደ ጸጉራችሁ ብቻ ግን፣ ዋና ዋና ዋና መፍትሄ እኔ ሰሞኑ እንደነገርኳችሁ ወደ ግብፅ ሲሄድ በጣም በቀጫጭኑ ግማሽ ሹሩባ፣ ከኋላ ደግሞ ቁጥርጥር ጥር የሆነ ሹሩባ ተሰርቼ ነበር የሄድኩት ጸጉሬ እንዳይጎዳብኝ ብዬ በማሰብ ማለት ነው። እና ያንን ስፈታው ጸጉሬ በጣም ድርቅ ብሎ እጅግ በጣም ተያይዞ እንደምታዩት በጣም ከለሩ ሁላ ተቀይሮ አስቸግሮኛል፣ ከፈተሁት በኋላ ስለዚህ ያንን እንዴት አድርጌ ነው የምታጠበው? ልታጠብ ስል ከምታጠበ በፊት ነው እንግዲህ ይህንን ቪዲዮ እየሰራሁት ያለሁት ማለት ነው። ስለዚህ እናንተም ልክ እንደኔ ጸጉራችሁን በጣም በቀጫጭኑ ሹሩባ ተሰርታችሁት ከፈታችሁት በኋላ እየተነቀለ እና ድርቅ ብሎ ካስቸገራችሁ እኔ የተጠቀምኩትን ተጠቀሙ። እመኑኝ፣ በጣም ትልቅ ለውጥ ታዩበታላችሁ ማለት ነው። ጸጉራችሁን በደረቁ ከማበጠራችሁ በፊት ይህንን ውር ተቀብታችሁ ቀስ አድርጋችሁ ማሳጅ ያደረጋችሁ በማበጠሪያ ማፍታታት ትችላላችሁ። እኔ እንደማደርገው ማለት ነው። አሁን እዚህ ጋር ጸጉሬን በደንብ ከቆዳዬ ጀምሮ እስከ ጫፉ ድረስ ሙሉ ለሙሉ በደንብ ቀብቼ ማሳጅ ካደረኩት በኋላ በማይጎዳ ማበጠሪያ ማለትም በጣም ጣታቸው ጠባብ ባልሆኑ ማበጠሪያዎች ብጥር ማድረግና ጸጉራችሁን ማፍታታት እንችላለን። እኔ እንግዲህ እንደምታዩኝ እዚህ ጋር እጅግ በጣም በጣም አስቸግሮኛል። ከምላችሁ በላይ ያማል። ሳበጠርም በጣም እያመመኝ ነው፣ ግን አፍታቶልኛል። እርግጠኛ ነኝ ይህንን ሳልጠቀም ቢሆን ኖሮ ልታጠብ ወደ ሻወር ቤት የሚሄደው እመኑኝ ጸጉሬ ተነቃቅሎ በቃ የማይሆን ነበር የሚሆነው። እና ይሄ ውህድ እጅግ በጣም ፍቱን ፍቱን ፍቱን መፍትሄ የሚባል ነው። ሁላችሁም እየሰራችሁ ሞክሩት። በጣም ለውጡ ታገኙበታላችሁ። በዛ ላይ ጫፍ ጫፉ ደግሞ ድርቅ የሚልባችሁ ከሆነ ይህንን ተጠቀሙ። እኔ እንደምታቁኝ የሌላ ጊዜ አቮካዶ ውህድ ነው፣ ብዙ ጊዜ የምትጠቀመው አቮካዶ ነው። ዛሬ ግን በጣም ፀጉሬ ድርቅ ብሎ ሳይ የሚበጠር አይነት ስላልሆነ የሙዝና የእንቁላል ውህድ ሰርቻለሁ ማለት ነው እንደምታዩኝ እና እንግዲህ በዚህ መልኩ ተፍታቶልኛል። ግን በደረቁ ቢሆን ኖሮ ፀጉሬ በጣም የሚጎዳ ነበር እና ጓደኞቼ ሁላችሁም በየቤታችሁ እየሰራችሁ ሞክሩት ነው የምላችሁ። በጣም ትዕግስት ያስፈልጋል፣ ይህንን ውህድ ለመጠቀም ማለት ነው። እየሰራችሁ ሞክሩት።